ወደ ገዳማቸው መወጣጫ የሆነውን የቆዳ ጠፍር ተሻሽተው ለተማጸኑባቸው መካኖች ልጅን የሚያሰጡ የበሶ እምነታቸውን የያዘን ሰው ከእባብና ከተናዳፊ እንስሳት የሚጠብቁና ቤት የሚያበላሹ አይጦችን የሚያስወግዱ በረገጧት መሬት ላይ የሚገኘውን የአፈር እምነት የተቀባውን ከደዌ ሁሉ የሚፈውሱ ስምህን፣ የጠራውን፣ መታሰቢያህን ያደረገውን፣ ዜና ገድልህን የሰማውን እስከ 15 ትውልድ ድረስ ምርልሃለሁ ብሎ ጌታችን ቃል የገባላቸው የሮም ንጉስ የሆነ የአባታቸውን መንግስት ንቀው የመነኑ ወደ ሀገራችን መጥተው ወንጌልን የሰበኩና የምንኩስና ሕይወትን ያስፋፉ ስድሳ ክንድ በሚረዝም ዘንዶ እንደ ገመድ ተጠቅመው ወደ ደብረዳሞ ተራራ በመውጣት ገዳምን መስርተው ሲጋደሉ የኖሩ በዘጠና ዘጠኝ ዓመታቸው ከሞት ፊት የተሰወሩ ከተሳዓቱ ቅዱሳን አንዱ የሆኑና የኢትዮጵያውያን መነኮሳት አባት አቡነ አረጋዊ ዛሬ ጥቅምት 14 ቀን ከሞት ፊት የተሰወሩበት ዓመታዊ የመታሰቢያ በዓላቸው ነው። ዳግመኛም ኢትዮጵያዊ ጃንደረባ ቅዱስ ባኮስን አስተምሮ ያጠመቀውና ወደ ሀገሩ ወደ ኢትዮጵያ ሄዶ ወንጌልን ይሰብክ ዘንድ ያዘዘው በሰማሪያ ሀገር ወንጌልን የሰበከ ጌታችንን ከተከተሉት ከ72 አርድእትና ሐዋርያት ከሾሟቸው ከ7 ዲያቆናት አንዱ የሆነ በስጋ ከወለዳቸው ከአራቱ ሴት ልጆቹ ጋር ሆኖ ወንጌልን የሰበከ ሐዋርያው ቅዱስ ፊልጶስ ዛሬ ጥቅምት 14 ቀን ያረፈበት ዓመታዊ የመታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ፊልጶስ እና በአቡነ አረጋዊ ጸሎት ይማረን፣ ይቆየን። የጻዲቁ የአባታችን የአቡነ አረጋዊ ታሪክ በአጭሩ። የአቡነ አረጋዊ ወዳጆች ይህን ቪዲዮ ሸር በማድረግ ለሁሉም የተዋህዶ ልጅ ይደርስ ዘንድ አድርጉልኝ። አረጋዊ ማለት ያረጀ የሸመገለ፣ አዋቂ፣ ትልቅ ሰው እንደ ማለት ነው። አባታችን ይህን ስም የተሰጣቸው ገና ልጅ እያሉ ነበር። አባታችን አቡነ አረጋዊ ከተሳሱ ቅዱሳን ከሮምና ኤሽያ ከመጡ ከዘጠኙ ቅዱሳን አባቶች አንዱ ሲሆኑ አባታችን ይስሐቅ የሮም ንጉሥ ነበር። እናታቸውም ንግሥት ዕደና ትባላለች። የመጀመሪያ ስያማቸው ዘሚካኤል ይባል ነበር፣ ሚካኤል እንደ ማለት ነው። ጥበብና መንፈሳዊነትን ሲማሩ አድገው ወደ እስክንድሪያ ኮብልለው ገዳም ገቡ። አበምኔቱም አባ ፖቆሚዎስ በፈቃደ እግዚአብሔር የመጡ መሆናቸውን አውቀው ማዕረግ ምንኩስና ሰጥተዋቸዋል። የንጉሥ ልጅ መባልን፣ የንጉሥ አልጋ ወራሽ ሸሽተው የሞቀ ቤታቸውን ሰቧቸውን ንቀው ትተው ገዳም ገብተዋል። በምንኩስና ተወስነውም አበምኔቱም ወደዚቹ የሕይወት መንገድ ስለመራህ ብፁህ አረጋዊ መባል ይገባሃል ብለው የበሰለ አስተሳሰባቸውን መሠረት አድርገው ገና አንድ ፍሬ ሕፃን እያሉ አረጋዊ ብለው ጠሯቸው አባታችን በተጋድሏቸው ከአባ ንጦስና ከአባ ጳውሊና ከአባ መቃርስ ቀጥሎ በአራተኛ ማዕረግ አባ መነኮሳት ሆነው ተመርጠዋል በገዳም ዳውኖስ ሰባት ዓመት ከቆዩ በኋላ ወደ ሮም ተመልሶ ሲያስተምሩ የሀገራችንም ዜና ሰምተው ለመምጣት በ480 ዓመተ ምሕረት መንገድ ጀመሩ ቅዱስ ሚካኤል በክንፉ ተሸክሞ አክሱም አደረሳቸው። ተመልሶም ሄዱ። ስለ ኢትዮጵያ ቅድስት ሀገር መስክረውላታል። ሐዋርያ ሳይላኩላት በሃይማኖት ምግባር ጸንታ ትኖራለች ብለው ለሰባቱ ዘመዶቻቸው አበው መነኮሳት ነግረዋቸዋል። ስምንቱ ሁሉ ጉዟቸውን ጠቅልለው በሮም ንጉሥ የነበረው ይስሐቅን አባ ገሪማን ጨምረው ንጉሥ አልሜዳን በነገሰ በአምስተኛ ዓመት ማለትም በ480 ዓ ም ወደ ኢትዮጵያ ራሳቸውን ዘጠኝ ሆነው መጥተዋል። ለቅዱሳን መምጣት ዋነኛ ምክንያት ንጉሥ አሌሜዳ ያነሰውን የምንንታዊ ሁለት ባህሪ ትምህርት በመቃወማቸው የደረሰባቸውን የነገሥታት ጫና ለመከላከል ሲሉ ነው። አባ አረጋዊ እናታቸው ቅድስት አድና ደቀ መዝሙራቸውን ማትያስን አስከትለው እግረ መንገዳቸውን እያስተማሩና ደውያንን እየፈወሱ ደብረ ዳሞ ደረሱ። እግረ ደብረ ሆነው አሁን ይህ ተራራ በምን ልወጣው እችላለሁ? እያሉ ሲያወጡና ሲያወርዱ፣ በንግግሩ ሐሰት የሌለበት አምላካችን በነብዩ ዳዊት ላይ በመዝሙር 90 እና 91 ከቁጥር 11 እስከ 16 ላይ በመንገዱ ሁሉ ይጠብቁ ዘንድ መላእክትንም ስላንተ ያዛቸዋን፣ እግርህም በድንጋይ እንዳትሰነካከል በእጆችም ያነሷን፣ በተኩላ በባብ በባብ ላይም ትጫማለህ፣ አንበሳውና ዘንዶውንም ተረግጣለህ እንዳለው የታዘዘው ዘንዶ መጡ። ስድሳ ክንድ የሚያህል ጅራቱን ጠምጥመው ቅዱስ ሚካኤል ሰይፍ እሳት ይዞ እየጠበቃቸው ከተራራው አናት አድርሰዋቸዋል። ወዲያውኑም ሐሌሉያ ለአብ ሐሌሉያ ለወልድ ሐሌሉያ ለመንፈስ ቅዱስ ብለው አመስግነውታል። ቦታውንም ደብረ ሐሌሉያ ተብሏል። በዚህም ዕለት ግማሹ ኅብስት በልተው ጠገቡ። ከዚያም በኋላ ግን ምድራዊ ኅብስት አልተመገቡም ነበር። በሰንበተ ክርስቲያን ከቅዳሴ በኋላ ቅዱሳን መላእክት ህብስት ሰማያትን እያመጡላቸው ይመገባሉ እንጂ። ኋላ ግን ዜና ጽድቃቸውን ሰምተው ከስድስት ሺህ ያላነሱ ደቀ መዛሙርት ተሰብስበውላቸዋል። ዘጠና ዘጠኝ ዓመት ሲሞላቸው ጌታችን መንፈስ ቅዱስ ለሊት ተገልጾላቸው መንግሥትህን ትተህ ስላገለገልህ እልፈት ሽረት የሌለባት ሰማያዊ መንግሥተ ሰማያትን አወርሳለሁ ብሎ ቃል ኪዳን ሰጣቸው። በስምህ የተማጸነውን እስከ አራት አምስት ትውልድ ድረስ እምርላለሁ አንተንም ገጽ ትሰወራለህ ብሎ ተስፋቸውን ነገራቸው። እሳቸው መነኩሳቱን ሰብስበው ከእንግዲህ በስጋ አታዩኝም ብለው ነግሯቸው በአምኔት የገዳሙ አባት ወይም አለቃ ሹመውላቸዋል። ጥቅምት 14 ቀን በዚህ በደብረ ዳሞ ተራራ በስተ ምሥራቅ አቅጣጫ እንደ ይኖቅ እንደ ኤልያስ ተሰውረዋል ማለት ነው። በረከታቸው ቃል ኪዳናቸው እና ከሁላችን ከሕዝበ ክርስቲያኑ ጋር ለዛ ዓለም ጠንቶ ይኑር። አስባችሁታል? የንጉስ ልጅ ናችሁ። ካባታችሁ ቤተ መንግስት ፊት ለፊት ቁጭ ብላችሁ እየለመናችሁ የአባታችሁ ሎሌና አገልጋይ እየመጣ በጥፊ ሲመታችሁና ቆሻሻ ሲደፋባችሁ ምን ይሰማችሁ? በአባቱ ቤተ መንግስት አጠገብ ለማኝ መስሎ ፍርፋሪ እየለመነ የአባቱ ሎሌዎች እየመጡት፣ እየደበደቡት፣ እጣቢ እየደፉበት የኖረው ቅዱስ አባት ማን ነው ብላችሁ ብትጠየቁ መልሳችሁ ሊሆን የሚገባው ገብረ ክርስቶስ መራዊ ነው። ግብጻውያንም አብደል መሲ ብሎ ይጠሩታል። ዛሬ ጥቅምት 14 ገብረ ክርስቶስ መራዊ አመትዓዊ የረፍት መታሰቢያ ባህሉ ነው። ሁላችሁም በኮሜንት ገብረ ክርስቶስ መራዊ በረከት ይደርብን እያላችሁ ጻፉ። ኮፒ ሊንክ ሼር ሪፖስት ያደረጋችሁም እስከመጨረሻው ይህንን ቪዲዮ ተከታተሉ። ሙሽራው ገብረ ክርስቶስ ወላጅ አባቱ የቁስጥንጥንያው ንጉሥ ቴዎዶስዮስና እናቱ ንግሥት መርኬዛ በስለት ያገኙት ብቸኛ ልጃቸው ስለሆነ ሃይማኖትን እያስተማሩ በምግባር በእጅግ ተንከባክቦ አሳድጎታል። የአባቱ ንግስና በመውረስ ቁስጥንጥንያን እንዲገዛላቸው በመፈለግ ወላጆቹ ለአካለ መጠን ሲያደርስ የሮሞን ንጉስ ሴት ልጅ አጋቡት። እርሱ ግን ዓለምን ፍጹም በመናቅ የክርስቶስን መስቀል ለመሸከም የተዘጋጀ ነበርና የሰርጉ ዕለት ሌሊት የእርሱንም ሆነ የሙሽራይቱን ድንግልና እንደጠበቀ ከጫጉላ ቤት ወቶ በመርከብ ተሳፍሮ ሩቅ አገር በሚሄድ ቤተ ክርስቲያን ተቀምጦ ከነዳያን ጋር ተደባርቆ በመለመድ ለምኑ ያገኘውንም ለሌሎች የመጸወተ በጾም በጸሎት ተጠምዶ 15 ዓመት ኖረ። አባቱም የልጁ መጥፋት ተከትሎ ብዙ ሎሊዎችን ወደ ዓለም ልኮ ቢያስፈልገውም ገብረ ክርስቶስ ሊያገኙት አልቻሉም። ምክንያቱም እያዩት እንኳን ያልፉት ነበረ፣ እግዚአብሔር አልፈቀደምና። እሱም ተጎሳቁሎ ድሃ መስሎ ስለነበረ ሊለዩት አልቻሉ። 15 ዓመት ሙሉ በዚያ ቤተ ክርስቲያን ቁጭ ብሎ ሲለምን ኑሮ እመቤታችን ቅድስት ድንግል ማርያም ለዚያ ቤተ ክርስቲያን አገልጋይ ተገልጣ የገብረ ክርስቶስን ምስጭሩን ሁሉ ነገረችው። ያ የቤተ ክርስቲያኑ አገልጋይም የገብረ ክርስቶስን ምስጭሩን ለአገር ሁሉ አዳረሰበት። ውሽራ ገብረ ክርስቶስም ግብር የታወቀ ከዚህ ውዳሴ ቀንቶ ልሽሽ በማለት ወደ ሌላ አገር በመርከብ ሲጓዝ ፈቃድ እግዚአብሔር እግዚአብሔር ፈቃድ ሆነና መርከቢቱን ያለ አቅጣጫ ወስዶ ወደ አባቱ ደጅ ወደ አባቱ ቤተ መንግስት አደረሰው። አባቱን እንደደበቀና ዓለምን ምን ያህል እንደናቀ ይረዳ ዘንድ በአባቱና በንጉሱ ደጅ የኔ ቢጤ ለማኝ ሆኖ ለአባቱ ውሾች የሚሰጠውን ፍርፋሪ እየተመገበ አሁንም 15 ዓመት ሙሉ በትግስት ተቀመጠ። የአባቱ አሽከሮችም እንኳን እጣቢ ቆሻሻውን ሁሉ እየደፉበት ሲያሰቃዩት፣ የአባቱ ውሾች ግን የእግሩን ቁስል ይልሱለት ነበረ። በአጠቃላይ ገብረ ክርስቶስ እጅግ የተከበረ የታላቅ ንጉስ ልጅ ሲሆን ነገር ግን ዓለምን ፍጹም በመናቅ ስለ ጽድቅ ተሰዶ እየለመነ ያገኘውን እየመጸወተ በጽዖን በጸሎት እየተጋደለ 30 ዓመት ሙሉ ተቀመጠ። በመጨረሻም ጌታችንም ቤታችንን ቅዱሳን መላእክትን ሁሉ ከገብረ ክርስቶስ በፊት የነበሩ ነቢያትን ሁሉ አዋሪያትን፣ ጻድቃንን፣ ሰማይታትን ሁሉ አስከትሎ መጥቶ ቃል ኪዳን ከገባለት በኋላ ከጌታችን ጋር አብሮት የመጡ ሁሉ በታላቅ ክብርና ምስጋና እያመሰገኑት ጌታችን ክብርት ነፍሱን በቅፉ ተቀብሎ አሳረጓታል። የቁስጥንጥኔው ሊቀ ጳጳስም አባ ቴዎፍሎስ በቅዳሴ ላይ ሳሉ ከንጉሱ ቤት ሄደው የገብረ ክርስቶስን ስጋ እንዲያመጡ የእግዚአብሔር ድምጽ ከሰማይ በትእዛዝ መጣላቸውና ሄደው ቢያዩት የገብረ ክርስቶስን ስጋ በንጉሱ አባቱ ደጅ ወርቁ አገኙት። በክርስቶስ እጅ ላይ በጥቅል ወረቀት የተጻፈ ደብዳቤ ነበርና ወስዶ ሊያነቡት ሲሞክሩ ወረቀቱ አልላቀቅ ብሎ ፈጽሞ እንቢ አላቸው። ብዙ ምሕላና ጸሎት ከተደረገ በኋላ ወረቀቱ ከእጁ ላይ ተላቀቀና ሲነበብ ገብረ ክርስቶስ ስለ አምላኩ ፍቅር ብሎ ለ30 ዓመታት ያሳለፈውን እጅግ አሰቃቂ መከራ፣ በተለይ በአባቱ ደጅ ማንም ሳያውቆ ያሳለፈውን እጅግ አሳዛኝ መከራና በሀዘን የሚያስለቅሰውን ታሪኩን በራሱ እጅ በዝርዝር ጽፎ ተገኝቷል። ንጉሱ አባቱና ንግስቱ እናቶም ይህንን ልጃቸው የጻፈውን መልእክት ባነበቡ ጊዜ የሚሆኑት ጠፋቸው። በጣም የሚገርሙ ደግሞ መጀመሪያ ላይ ወላጆቹ ሚስት አድርገው ያመጡለት የሮም ንጉስ ሴት ልጅ ለባሏ ታማኝ ሆና 30 ዓመት ሙሉ በእናትና በአባቱ ቤት በትዕግስት ስትጠብቆ መኖሯ ነው። እርሷ ታሪኩ ሲነበብ ብትሰማ እንደ እብድ ሆነች። የቅዱስ ገብረ ክርስቶስን ስጋውን ወደ ቤተ ክርስቲያን ሲወስዱ እጅግ አስገራሚ ታምራት የሚታምራት በድውያን ሕመምተኞች ላይ ተፈጽሟል። ከታምራቱ የተነሳ መንገዱ በህዝቡ ተጨናንቆ አላሳልፍ ቢላቸው ንጉሱ በመንገድ ዳር ወርቅ እየበተነ ሰው ወርቁን ለማንሳት ሲሄድ በፍጥነት ወደ ቤተ ክርስቲያን አድርሰውታል። ቅዱስ ገብረ ክርስቶስም እንዲህ ባለ ተጋድሎ ኖሮ እግዚአብሔርን አገልግሎ ስለ እግዚአብሔር ብሎ ንግስናውን ጥሎ የመነነ ደግና ብእሴ እግዚአብሔር ሙሽራ ነው። በረከቱ በወላችን ላይ ይደርብን፣ ይቆየን። ፎሎ ኮፒሪንግ ሼር በማድረግ ለብዙዋን እንዲዳረስ አድርጎ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። ቀን 14 እረፍቱ ስለምናከብረው ታላቅ አባት ስለ ቅዱስ ፊልጶስ ያውቃሉ? ይህ ታላቅ አባት ትውልዱ ከሳምራውያን ወገን ሲሆን የተወለደውም በቂሳሪያ ነው። ፊልጶስ ማለት በግሪክ ምቀሪያፋስ ማለት ሲሆን ትርጉሙ የፈረስ ወዳጅ ማለት ከሰባቱ ዲያቆናት መካከል ብቁናውንም ከጌታችን እርገት በኋላ ከሐዋርያ ዘንድ ተቀብሏል። ብቁናውንም ከተቀበለ በኋላ ቅዱስ እስጢፋኖስ ባረፈ ጊዜ ክርስቲያኖች ሲበተኑ ወደ ሰማሪያ ወርዶ ስብከትን ሰብኳል። ፊልጶስም በመንፈስ ተመርቶ ወደ ጋዛ ምድረ በዳ ወረደ። አንድ ሰው በሰረገላ ላይ ተቀምጦ የኢሳይያስን መጽሐፍ ያነብ ነበር። መንፈስም ወደ ሰረገላው ቅረብና ተገናኝ አለው። ፊልጶስም ጃንደረባውን የምታነበውን ታስተውለዋለህን? አለው። ጃንደረባውም የሚመናኝ ሳይኖር እንዴት ይቻለኛል በማለት መለሰ። ፊልጶስም ተርጉሞ አስተምሮ ወደ ውሃ ቦታ ወሰደው። ጃንደረባው እነሆ በውሃ እንዳልጠመቅ የሚከለክለኝ ምንድን ነው? በማለት ወደ ውሃ ገብቶ ተጠመቅ ወንጌልም የሚሰብ የሚያስፈልጉትን መናገር የሚችሉ አራት ሲገናኛል ተሳካቱ። ይህ ታላቅ አባት በመጨረሻም ወደ ኢየሩሳሌም በመምጣት ጳጳስ በመሆን መልካም አገልግሎቱን ፈጽሞ በሰላም አረፈ። በዓለ እረፍቱም ጥቅምት 14 በታላቅ ድምቀት በደብረ ምጥማት ቅዱስ ፊልጶስ ካቴድራል ይከበራል። ከአባታችን ከቅዱስ ፊልጶስ ረድኤት በረከት ያሳትፍ።